መኪና እንግዲህ በተለምዶ ሻርክ ነው የሚባለው፣ ሀይ ሩፍ ነው የሚባለው። ይሄ መኪና አባዱላ ነው የሚባለው። ትራንስፖርት ነው የሚሆነው የሚያምለ ትራንስፖርት ነው ሰላም የተከበራችሁ ና የተወደዳችሁ ውድ የኢዮሃ ሚዲያ ቤተሰቦቻችን እነሆ በተደጋጋሚ በእናንተ ጥያቄ መሰረት ከዚህ ቀደም በከተማችን እንዲሁም በሀገራችን የሚገኙ የተለያዩ ሞዴል ያላቸውን የቤት መኪናዎች እንዳስጎበኘናችሁ ይታወሳል ዛሬ ደግሞ በተደጋጋሚ በኮሜንት ላይ በጠየቃችሁን መሰረት እዚሁ መዲናችን አዲስ አበባ ሳር ቤት አካባቢ ሰላም የመኪና መሸጫ ተገኝተን ለንግድ የምንጠቀምባቸው መኪኖች ዋጋቸው ምን ያህል ነው? የትኞቹ ተመራጭ ናቸው? የሚሉትን በዝርዝር አጠናክረን ወደ እናንተ ልናደርስ እዛው ተገኝተናል። አብራችሁን ከቆያችሁ ብዙ ነገር ታገኛላችሁ። ጥያቄውም የእናንተ ነውና በተለይ መኪና ገዝታችሁ ወደ ንግዱ ዓለም ለመግባት ያሰባችሁ የትራንስፖርት አገልግሎት ለመስጠት የከጀላችሁ ካላችሁ ይሄ መረጃ ለእናንተ ይጠቅማልና እዩሃ ሚዲያችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አሁን በቀጥታ መረጃውን ወደ እናንተ ወደምናደርስበት ነው ምንሄደው እዚሁ መኪና ሽያጭ ላይ የሚሰሩ ሰራተኞች አሉ። እነሱ አጠቃላይ የመኪናዎቹን ይዘት፣ የትኞቹ ተፈላጊ ናቸው የሚሉትን ከምርታቸው ጀምሮ የአገልግሎት አሰጣጣቸውን በደንብ አድርገው ያስጎበኙናል። አብራችን ቆዩ። መጀመሪያ ለቃለ መጠየቁ ፍቃደኛ ስለሆንክ ከልብ እናመሰግናለን። ከስምህና ከኃላፊነት ልጀምርና ወደ መጠየቁ ልግባ። ኦኬ፣ እኔም አመሰግናለሁ። ስሜ አብይ ገብረ ዮሐንስ ይባላለሁ። ያው የሰላም መኪና ሴልስ ማን ነኝ። እሺ፣ እንግዲህ እየተመለከትን ነው። እዚህ ጋር እያየናቸው ያሉት መኪኖች የንግድ ወይም ማህበረሰቡ ለትራንስፖርት ንግድ የሚጠቀምባቸው መኪኖች ናቸው እና ከዚህን ጀምር። ይሄ መኪናው ምን ይባላል? ሞዴሉ ምንድን ነው? አገልግሎቱስ ላይ ምን ይመስላል አሰጣጡ? ይሄ መኪና እንግዲህ በተለምዶ ሻርክ ነው የሚባለው። ዶልፊን መኪና ነው። ሞዴሉ 2008 ነው። እንዴት ነው ማህበረሰቡ ከተፈላጊነት አንጻር ብዙ ሰዎች ይፈልጉታል መኪናው? አዎ ብዙ ሰዎች ይፈልጉታል፣ በተለይ የክፍለ ሀገር ሰዎች ያው ለትራንስፖርት ስለሚጠቀሙበት፣ ለክፍለ ሀገር ለሕዝብ ማለት ነው እና ያው የሚፈልግ መኪና ነው። የሕዝብ ትራንስፖርት ላይ ስንት ሰው ነው የሚጭነው መኪና? አዎ ማለት እንግዲህ 12 ሰው ነው የሚጭነው። ያው አንዳንድ ቦታ ላይ 14 ሰው ያደረጉታል፣ ግን 12 ሰው ነው መንገድ ትራንስፖርት ፈቃድ የሚሰጠው። እስከ ስንት ነው የሚሸጡት፣ እንግዲህ መኪኖቹ እስከ አንድ ሚሊየን አንድ መቶ ሀምሳ ሺ ብር ድረስ ነው የሚሸጡት። ሁሉም ሻርኮች ተመሳሳይ ዋጋ ነው ያላቸው? አይ እንደ ሞዴላቸው ይለያያሉ። 2011 እና አስሮቹ ያው በተወሰነ መልኩ ይጨምራሉ። እነኚህ ያው 8 28 ስለሆነ ነው እንደዛ የሆነው። ዜሮ ዜሮ ግን ይገባል እኛ ሀገር ላይ? እነኚህ ዜሮ ዜሮ አይገባም፣ ሻርኮቹ አይገቡም። ዜሮ ዜሮ ኬት ነው በብዛት የምታስመጡት መኪኖቹን? ከዱባይ ነው የሚመጡት። ግን ያው ከዱባይ ነው የሚመጡት ወደዚህ፣ ኢሮፕ ስታንዳርድ ናቸው። ከዱባይ ነው ወደዚህ የሚመጡት። ከፍላጎት አንጻር እስ ማህበረሰቡ ሞር የሚመርጣቸው የትኞቹን መኪኖች ነው? ከፍላጎት አንጻር አሁን እነኝህን ዶልፊኖቹን ይመርጣል ለትራንስፖርት። ዶልፊኖቹ ነው በዚህ ሰዓት እየተመረጡ ያሉት። ዶልፊኑና ሻርክ የሚባለው ምንድን ነው የሚለያቸው ነገር? ሻርክ ያው እንግዲህ በዶልፊኖቹ ያው ከ2002 ጀምሮ ነው እንትን አለ ትዩሊቲ የሚባል አለ ትዌል የሚባል አለ እና ዶልፊን እና የሚባል አለ ዶልፊን የሚባሉት ያው አይናማ አይደሉም እንደዚህ አይነ ጠባቡና አይነ ትንሹ አይንና ትልቁ አይን የሚባል ነገር አለ እና በተለምዶ አሁን ይሄ አይኑ ሰፋፊ ስለሆነ ሻርክ ነው የሚባለው እነኛ ደግሞ አይናቸው ጠበብ የሚለው በተለምዶ ሀርድ ቦዲዎቹ እነሱ ዶልፊን ይባላሉ ከዚህ ከዚህ አንጻር ነው። ኦኬ ወንበሮች እስከ ወንበር አንጻር ስንመለከት አሁን ገዢው ለህዝብ ትራንስፖርት ከፈለገው እናንተ ናችሁ የምገጥሙላቸው ወይስ ከዚህ ካወጡት በኋላ ነው የሚያሰሩት? አይ ያው ገዢው ነው ወንበር የሚያስገጥመው እንደፈለገው አድርጎ ወንበርና መስታወት በተለምዶ እነ የሚመጡት ብዙ ጊዜ ያው እንደዚህ ቫን ሆኖ ነው የሚመጡትና ገዢው ነው እንግዲህ ወንበር ቦታ ላይ ሄዶ መስታወትና ወንበርን የሚያሰራ ከነዛ ውጪ ነው አንድ ነጥብ አንድ 150 ሺህ ብር የሚከፍለው። እውነት ነው እንደዛ። ከዛ ውጪ ነው ማለት ወንበርና መስታወት የሚያሰራው ያው ከገዛ በኋላ እሱ ነው። አመሰግናለሁ። በተወሰነ መልኩ መኪኖቹን ውስጡንና ሞተር አካባቢ ታሳየኝና ደግሞ ወደ ሌሎቹ ኔድ። ኦኬ እንግዲህ ስለመኪናው አሁን ይሄ መኪና ያው እንደነገርኳችሁ ቅድም ሻርክ ነው የሚባለው። ኤሲ አለው እንደምታዩት። እንግዲህ ቆንጆ መኪና ነው። ምንድን ነው ናፍጣ ናቸው? ቤንዚል ናፍጣ ናቸው እነኚህ? ብዙዎቹ ናፍጣ ናቸው። በእነኚህ ቤንዚል ብዙ ጊዜ የለም አልፎ አልፎ ነው ያለው፣ ግን እነኚህ ናፍጣ ናቸው። የየት ሀገር ምርቶች ናቸው እነኚህ? ያው እንትን ጀርመን አሉ በብዛት የጀርመን ና የሆላንድ ናቸው ምርቶቹ ማለት ነው። ከዛ በኋላ ዱባይ ገብተው ከተነዱ በኋላ ነው የመጡት። አዎ ዱባይ እዛ ትንሽ የተወሰነ ጊዜ ይንቀሳቀሳሉ። ከዱባይ ደግሞ ያው እኛ ገር ወደ ከዱባይ ወደ እኛ ገር ወደዚህ ይጫናሉ። ቀጥታ አዲሱን 00 ማስመጣት አይቻልም። እኔ እንጃ ማለት ምንድን ነው 00 እነኛ አሁን እንግዲህ ዶልፊን እስከ 2011 ነው ሞዴል ያለው። የለም ከዛ በኋላ በላይ ማለት 2012 አሁን የለም ዶልፊን ስለዚህ በ00 የለም። አሁን ካምፓኒው ላይ ራሱ የለም። ያው የተነዱ ናቸው ያሉት። ለዛ ነው ወደዚህ የማይመጡት እንጂ ቀጥታ ማስመጣትም ይቻላል። አዎ 00 ቢኖር ቀጥታ ከካምፓኒ ማስመጣት ይቻላል። ግን 00 የለም። በሊትር ምን ያህል ኪሎ ሜትር ይሄዳሉ እነዚህ መኪኖች? በሊትር እንግዲህ እንደ መንገዱ ነው። ከተማ ላይ እስከ አስር ይሄዳሉ ተብሎ ይገምታል። ከተማ ላይ ማለት ያው ክራውድ ስለሚሆን ከስምንት እስከ አስር ከተማ ላይ ይሄዳሉ ተብሎ ከዛ ከከተማ ውጭ ደግሞ ከሆኑ አሁንም ከአስር እስከ አስራ ሁለት ይሄዳሉ ተብሎ ይገመታል። ከህዝብ ትራንስፖርት ውጭ ለምን ግልጋሎት ይውላሉ መኪኖች? ከህዝብ ትራንስፖርት ውጭ ያው እንግዲህ ለንግድ ይሆናሉ። አሁን ለንግድ ይሆናሉ ማለት እቃ ያው ሰውና እቃ በሚለው አሁን ለዛ ይሆናሉ ከህዝብ ትራንስፖርት ውጭ ለንግድ ይሆናሉ። እቃ ይጫነባቸዋል፣ እንደምታየው ቧንስ ስለሆኑ እቃ ይጫነባቸዋል። ለዛ አገልግሎት ይሆናሉ። እሺ፣ ቀደም ሲል ሻርኮቹን እያስጎበኝህን ነበረ። አሁን ደግሞ እንግዲህ እንደነገርከኝ ይሄ ዶልፊን ነው የሚባለው መሰለኝ። እስቲ ያለው ልዩነት አጠቃላይ ኦኬ። እንግዲህ ቅድም እንዳስረዳኋችሁ ያው አሁን ይሄ ቅድም ያስረዳኋችሁ ሻርክ ነው በተለምዶ የሚባለው። ያው የሚለያዩት በሞዴል እና ከ2006 ጀምሮ ያሉት ሻርኮች ይባላሉ ከሁለት ሺህ ሁለት ጀምሮ ደግሞ ያሉት እስከዚህ ድረስ ያው በሞዴል 2002 2003 2004 2005 እያለ እንደዚህ በአይናቸው ማለት ሃርድ ቦዲ እና አይናቸው ጠባብ በሚባለው በዛ ነው የሚለዩት። አሁን ይሄ እንደምታዩት ዶልፊን ነው በተለምዶ የሚባለው ያው ሃርድ ቦዲው አይነ ጠባቡ ነው የሚባለው። ይሄ ሳ እስከ ስንት ይባላል? ይሄ አሁን እስከ 98 ድረስ ከ95 98 ድረስ እንደዛ ነው የሚባለው። ሰው የመጫን ቁጥራቸው ይለያያል። ለህዝብ ትራንስፖርት ሲደረጉ አይለያይም። ዶልፊኖቹ፣ ሻርኩም፣ ይሄኛውም ሀርድ ቦዲውም የመጫን እንትናቸው አንድ ነው። የዋጋ ልዩነቱን የፈጠረው የተሰሩበት ዓመተ ምሕረት ነው። አዎ የተሰሩበት ዓመተ ምሕረት ነው የዋጋ ልዩነቱን የፈጠረው እንግ ግልጋሎታቸው ተመሳሳይ ነው። ግልጋሎታቸው ተመሳሳይ ነው። ያው እንግዲህ ሰው ገዢው በብዙ ጊዜ ሞዴሉ ቀረብ ያለ ነው የሚፈልገው በብዛትና ያው ሞዴሉ ቀረብ ያለ ሲሆን ያው ዋጋውን ያን ልዩነት አምጥቷል። ከተፈላጊነትስ አንጻር ከዶልፊኑ ና ከሻርኩ በብዛት ማህበረሰቡ የሚፈልገው የትኛው ነው? ሻርኩ ነው በብዛት የሚፈልገው። በብዛት በተለይ ለ ከከተማ ክልል ውጭ ሲሆን ሻርኮቹ ይፈልጋሉ። አንድ ሰው ዶልፊንና ና ሻርክ ሁለቱን አሳዩኝና ና መርጬ ልግዛ ሞር እናንተ የምትመርጡለት የተሻለ ነው ብላችሁ የትኛውን ቢወስድ ውጤታማ ይሆናል? ሁሉም ለገንዘብ ነው የሚገዛው፣ ገንዘብ ሊሰራበት ነው እና በተለይ ከመለዋወጫ አንጻር፣ አጠቃላይ ካሉት ነገሮች አንጻር ማለት ነው። አንተን ምረጥልኝ ቢሌህ እንደ ሴልስማን የትኛው ይሻልሃል ብለህ ነው ምትለው? አዎ እኔ እንግዲህ እንደ ቢዝነስ ማንም ሆኜ ነው ያው የምሰራው። እንግዲህ ግን ምንድነው ያው ሰውየው የት ነው የሚሰራው የሚለውም ወሳኝነት አለው። ከተማ ውስጥ ሲሆን አሁን እዚሁ አዲስ አበባ የሚሰራ ከሆነ በእነኝ ቢሰራ ምንም እንትን የለውም። በእነኝ ቢሰራ ማለት ግን እነኛ ጉልበትም የተወሰነ ስላላቸው ተሻሽለውም ስለመጡ ኤሲም በብዛት ሻርኮቹ ላይ አለ። ክፍለ ሀገር ሲሆን እሱ ይመረጣል። ምረጥልኝ ካለኝ ለክፍለ ሀገር ከሆነ እንደነገርኩ ሻርኩን ነው የምለው። ከተማ ውስጥ ከሆነ ደግሞ ብዙም ችግር የለውም። ይህንንም ገዝቶ በዚህ ቢሰራ ማለት ነው። ዋናው መኪናው ንጹህ መሆኑ ነው። እሺ፣ ዶልፊኑ ላይ ውስጡ ላይ ያለውን ነገር ደግሞ በተወሰነ መልኩ ውስጥ ይገለጽልን። አሁ እንግዲህ ያ ከቅድሙ የሚለየው፣ አሁን ይሄ ለምሳሌ ኤሲ የለውም። ያው በተለምዶ ያው ፋን የምንለው ነው ያለው፣ ኤሲ የለውም። ልዩነታቸውም እንግዲህ ያን ማለት ያኛው ዋጋ ከፍ ያለበት ምክንያት ይሄኛው የተወሰነ የቀነሰበት ምክንያት ልዩነታቸው ይሄ ነው። በዶልፊን ደረጃ ይሄም ዶልፊን ነው፣ ያው ቅድም እንደተነጋገር ነው ውስጥ ያለው ነገር ከኤሲ ከምን ውጭ አክሰሰሪያቸው ሁሉ ነገሩ አንድ ተመሳሳይ ነው። አሁን ከዚኛው ከዛኛው የሚለየው ያው የሞዴልና ካልሆኑ በስተቀር ኤሲ የለውም ይሄ፣ ያኛው ኤሲ አለው። ስለዚህ እንግዲህ ያላቸው ልዩነት ይሄ ነው። ሌላው ነገር ተመሳሳይ ነው። ምርታቸውስ? ማለት ተመሳሳይ ሀገር ነው የሚመረቱት? ሁለቱም የአንድ ሀገር ምርት ናቸው። አዎ ምርታቸው አንድ ነው፣ ተመሳሳይ ነው። ለምሳሌ ያኛው ኤሌክትሪክ ሲስተም ነው። ይሄ መስታወት ማኒሜላ ማውጫ ማውረጃው፣ ይሄኛው ማኒሜላ ይባላል። ያው በተለምዶ በእጅ ነው። ያኛው ግን ኤሌክትሪክ ሲስተም ነው። እነኝ እነኝ ናቸው እንግዲህ ልዩነቶቹ። ምርታቸውም የአንድ ሀገር ምርት ናቸው። ይህስ በሊትር ስንት ኪሎ ሜትር ይሄዳል? አዎ ይሄም እንደዛው ነው የሚገመተው ያው በጣም እርግጠኛ ባይኮንም ያው በግምት እንደዛ ነው ይሄም ይሄዳል ተብሎ የሚገመተው። እሺ ማለት ከመለዋወጫ አንጻር እስ ሁለቷሁን አንድ አይነት ምርት ናቸው ብለኛል። ከመለዋወጫ አንጻር ሀገራችን ላይ መለዋወጫውን የማግኘት እድሉ ምን ያህል ነው? መለዋወጫ የሁለቱም መኪኖች አለ፣ ግን ምንድነው በተወሰነ መልኩ የሻርኩ ይጨምራል ይባላል እንግዲህ ይጨምራል ያም ብዙም ባይሆን በተወሰነ መልኩ ማለት ነው። እሺ አመሰግናለሁ። ወደ ሌላ መኪና ደግሞ እንለፍ። እሺ ይሄ ደግሞ ይመስለኛል በተለምዶ ሀይሩፍ ተብሎ የሚጠራው መኪና ነው። እስቲ ስለዚህ ደግሞ አጠቃላይ ያለውን ነገር ከብዙ በጥቂቱ በለን። አዎ ይሄ እንግዲህ አንተ እንዳልከው ሀይሩፍ ነው የሚባለው። ያው ይሄም የሚውለው ያው ለትራንስፖርት አገልግሎት ነው። በብዛት እነዚህ ለትራንስፖርት ና ያው ለአንዳንድ ለድርጅቶች ለሆቴሎች ምናምን ነው የሚውለው ለቱር ምናምን ነው የሚሆነው ስለዚህ እንግዲህ ያው ከእነኛ የሚለየው ብዙም ነገር የለም ያው ለትራንስፖርት ነው በብዛት የሚሆነው ማለት ነው። እነዚህ ሳ ሞዴላቸው ከስንት ጀምሮ ነው ያለው? እነኚህ ያው እስከ አሁን እስከ 2019 እስከ 2020 ድረስ አለ። እነኚህ እስከ 18 19 ድረስ ነበሩ። እኛ ጋም ከዚህ በፊት አልቀው ነው የተሸጡት። እነኛ አሁን 17 15 16 14 አካባቢ ናቸው። በብዛት ያሉ ማለት ነው። ዜሮ ዜሮ ምርቶች ናቸው? ማን ነው እነዚህ? አይ እንደ እንትኖቹ እንደ ዶልፊኖቹ ያው የተወሰነ እንድተነተው ሰርተው ነው የገቡት ወደዚህ። የሚሰጡት አገልግሎትን ቅድም ገልጽህልኛል ግን ከዋጋ አንጻር አሁን ከሌሎቹ ይሄኛው በጣም ይጨምራል። የሚጭኑት ሰው የሰው ቁጥር ይለያል ወይስ ምንድን ነው እንደዚህ ለየት ይህን ያ ልዩነት እንዲኖረው ያደረገው? ይህን ያህል ማለት የሚጭኑትም የሰው መጠን ይለያል። የተወሰነ እነኛ 15 ሰው 16 ሰው ይጭናሉ። ሁለት ደግሞ ያው እነኚህ ዘመናዊ ናቸው እዛ ጋ ሻርኮቹ እስከ 2011 ድረስ ነው የመጨረሻ ሞዴል ያላቸው እነኚህ ግን እስከ 2020 ድረስ ስላለ ያው በሞዴላቸውም ልዩነት ስላላቸው ወይ ዋጋቸው ልዩነት ይሄ ነው። ከተፈላጊነትስ አንጻር እንዴት ነው ሰው የሰው ፍላጎት ሀይ ሩፎቹ ላይ ያለው? ከተፈላጊነት አንጻር እነኚህ ይፈልጋሉ፣ ግን ያዋጋቸው ትንሽ እነኚህ ስለሚጨምር ከነኛ ከአቅም አንጻር ነው እንጂ ከመኪናነት አንጻር እነኚህ የተሻሉ ናቸው። እነዛ ቅድም ዶልፊኖች ስት ላይ ለከተማ ውስጥ ቢሆኑ ይመረጣሉ ብለኛል። እነዚህ ሳሞር የሚሰሩት ወዴት ነው? ምን አይነት ስራ ይሰራሉ? እነኚህ እንደነገርኩ ያው ቱርና ክፍለ ሀገር ነው የሚሰሩት። ረጅም መንገድ ነው የሚሄዱት የሚሰሩት አልፎ አልፎ ነው። አሁን እንግዲህ ያው ያለው ነገር የትራንስፖርቱ ሁኔታ ያው ከተማ ላይ ያለውን ነገር እንትን በማለት እዚህ የተወሰኑ ይሰራሉ እና ያለን ከተማ ላይ ግን በብዛት እነኚህ ክፍለ ሀገር ነው የሚሰሩት፣ ረጅም ርቀት ነው። ለመኪናውም ጤንነት ሲባል ክፍለ ሀገር ቢሰሩ ረዘም ያለ መንገድ ቢሄዱ አቅምም ጉልበትም ስላላቸው የሚመረጠው እንደዚያ ቢሄዱ ነው። እነኚህ እንደዛ ነው የሚሄዱት። የየት ሀገር ምርቶች ናቸው ሀይሩፎች? እነኝህም ያው እንግዲህ የሆላንድና የስዊድን የጀርመን ናቸው። ናፍጣ ናቸው ቤንዚን? እነኚህ ናፍጣ ናቸው። በሊትር ምን ያህል ኪሎሜትር ይሄዳሉ? ስምንት አስር አካባቢ ይሄዳሉ። ውስጡ ላይ ያለው ነገር እንግዲህ እንደምታዩት ነው። ውስጡ ላይ ያለው ነገር አሁን ይሄ መኪና መሪ ማርሽ ነው የሚባለው። ሲቀጥል እንትን ነው ማንዋል ነው እንደዚህ ሆኖ አሁን አይርፎች እንትኖች አሉ በብዛት መሪ የዞሩ የሆኑና፣ ይሄው መኪና መሪ ያልዞረ መኪና ነው። አውቶማቲክ ይሆናሉ መሪ የዞሩት አውቶማቲክ ይሆናሉ። ዋጋቸውም ይለያያል። የነኛ በተወሰነ መልኩ ይቀንሳል፣ አውቶማቲክ ሆኑት ማለት ነው። ይሄ ግን ማኑዋል ስለሆነ ያው እንደምታውት የማኑዋል ነው ማለት፣ ያው ኦፕሬት የሚያደርገው ያው ሹፌሩ። ያኛው ግን እናንተም እንደምታውቁት በራሱ ጊዜ ነው ራሱን ነው ኦፕሬት የሚያደርገው። ስለዚህ ልዩነታቸው አሁን ይሄ ይሄ ነው። ተሻሽለው የመጡት እነዚህ ብዙ ጊዜ እንግዲህ ሁለት አይነት ነው ያለው፣ ማለት አውቶማቲክ እና ማኑዋል የሚባሉት ማለት ነው። ብዙ ጊዜ ለትራንስፖርት የሚመረጠው ማኑዋሉ ነው። ያው ጫና ስለሚበዛበት አስሬ ስለሚቆም አስሬ ስለሚነሳ ማኑዋሉ ነው ሹፌሩ ኦፕሬት እንዲያደርገው ነው የሚመከረውም የሚፈልገውም። ከዛ አንጻር ነው ዋጋቸውም እነኚህ ትንሽ የሚጨምረው። ሲሲያቸውስ ምን ያህል ነው? ሲሲያቸው እንግዲህ 2500፣ 2700 አካባቢ 2500 ናቸው ሲሲያቸው። ብዙ ጊዜ ያው በተለይ ክፍለ ሀገር ላይ ምናምን ለአደጋ የተጋለጡ ናቸው ይባላል እና ከምን አንጻር ይመስላል እንደዛ አይነት ነገሮች የሚፈጠሩት? አው ማለት አደጋ ማለት በማንኛውም መኪና አደጋ አለ። ግን አደጋ ብዙ ጊዜ ከመቶ ወደ ዘጠና ፐርሰንቱ በእኔ እምነትና በእኔ ግምት የአሽከርካሪው ችግር ነው። እነ መኪኖች ማለት እንደውም እነኚህ ለአደጋ እንትን ነው ማለት ያው ካል አግባብ ከነዳ ናቸው ይገለበጣሉ እንጂ የአሽከርካሪው ችግር ነው ብዙ ጊዜ የሚሆነው ማለት ስፒድ ስለሚኖረው ያ ነው እንጂ መኪኖቹ ችግር አይደለም። ይሄ እንግዲህ የመጨረሻው የምናየው መኪና ነው የሚሆነው። ምን ይባላል? አጠቃላይ ስላለው ነገር ስለዚህም፣ አውራ ይሄ ያው እንግዲህ በተለምዶ የሚባለው ይሄ መኪና አባዱላ ነው የሚባለው። ከነኛ ያው እንግዲህ ያው ማለት ተመሳሳይ ናቸው። ይሄም ለትራንስፖርት ነው የሚሆነው፣ እነኛም ለትራንስፖርት ነው የሚሆነው። ግን ያው የስም ልዩነት ነው። ይሄኛው አባዱላ ይባላል። የመቼ ሞዴል ነው ይሄ? 2013 ነው። ከሀይሩፉና ከአባዱላ የቱ ነው የሚቀድመው ሞዴሉ? ያው ያኛው 2017 ነው ይሄኛው ነው የሚቀድመው በስሪት ደረጃ። ስለዚህ አባዱላው ተሻሽሎ ነው ሀይሩፉ ሆኖ ነው የመጣው። ቅድም ዶልፊኑና ሻርኩ ጋር እንዳየ ነው። አይ ሀይሩፉ ነው ተሻሽሎ እየመጣው በመሻሻል ደረጃ ሀይሩፉ ነው ተሻሽሎ የመጣው። ይሄስ ምን ያህል ሰው ይጭናል? ይህም ያው 12 ሰው፣ 13 ሰው፣ 14 ሰው ነው የሚጭነው። ግን የመንግስት እንትን የሚለው ያው ኮርተታ የሚለው 12 ሰው ነው። ከተፈላጊነት አንጻር እንዴት ነው አባዱላ ላይ ያለው ነገር? አዎ ከተፈላጊ ያው እንግዲህ እንደ እንትኑ ነው እንደ ፈላጊው እንደ ሰውየው ፍላጎት ነው እንጂ ብዙ ጊዜ ያው በእንትን ደረጃ ነኝ። ትንሽ ያው ቅድም እንዳልኩ ነው ይገለበጣሉ ይባላል እነኚህ ያው። አሁንም እንግዲህ በእኔ እምነት የአሽከርካሪው በተወሰነ መልኩ ጥንቃቄ ነው ብዬ ነው የማስበው፣ እና እነኚህ እንደዛ የሚባል ነገር አለ። ግን ከተፈላጊነት አንጻር ሀይሩፉ ነው እና የሚፈለገው። በዚህ ሰዓት ስንት ይባላል ዋጋቸው አባዱላዎች? ይህ አባዱላሁን የሚባለው ያው አንድ ሚሊዮን 250 ሺህ ብር ነው የሚባለው። አሁን የነበረው ዋጋ ነው ወይስ ከቅርብ ጊዜ ወዲህ እየጨመረ የመጣበት ሁኔታ ነው ያለው? እና ከዚህ በፊት በእንደዚህ አይነት ዋጋ ይሸጥም ነበር አይደል? ለማህበረሰቡም ግልጽ እንዲሆን አሁን ላይ ሁሉንም መኪናዎች ሲጠይቅ በፊት ከነበረው አንጻር ዋጋቸው ጨምሯል። እና ከምን አንጻር ነው እንደዚህም ዋጋ ጭማሪ ሊያሳይ ይቻሉ? አዎ፣ አሁን ማለት የነበረው ዋጋቸው አይደለም። በተወሰነ መልኩ ጨምረዋል። ያው ታክስ ስለተጨመረባቸው? ከዛ ከዛ አንጻር ነው ዋጋቸው የጨመረው። በፊት የነበረው ዋጋቸው ያው በተወሰነ መልኩ ይቀንስ ነበር። አሁን ግን ያው የተወሰነ ጭማሪ አድርገዋል፣ እነኚህ መኪኖች ማለት ነው። ሲቀጥል ደግሞ ቅድም ሃይሩፉ ላይ እንዳሳየው እነኚህ መኪኖች ያው ሁለት አይነት ነው ያላቸው። ይሄው ማኑዋል ነው ተፈላጊው መኪና ነው፣ አሉ አውቶማቲክ የሆኑና እነሱ ያው ብዙ ጊዜ ለትራንስፖርት ላይክ እንደ ቤት መኪና ለቤት መኪና ነው የሚሆነው። እንደዚህ አይነት አላቸው ሁለት አይነት ናቸው። መሪማርሽ ሆነው ማንዋል አለ፣ አውቶማቲክ አለ። የየት ሀገር ምርቶች ናቸው አባዱላዎች? አባዱላዎቹም ያው ተመሳሳይ ናቸው፣ እንደዛው የስዊድን እና ሆላንድ ምናምን ናቸው። ሲሲያቸውስ ምን ያህል ነው? ሲሲያቸውም አንድ ነው፣ ተመሳሳይ ነው። 2500 ከዛ በላይ ናቸው። በሊትር እስከ ምን ያህል ኪሎ ሜትር ይሄዳሉ? ምንድን ነው የሚጠቀሙት? እነዚህም ናፍጣ ናቸው። አው ማለት እነኝህም ናፍጣ ናቸው። ነዳጅ ደረጃ ናፍጣ ናቸው። በሊትር ደረጃ ያው ተመሳሳይ ናቸው። አንድ ሰው እንግዲህ መኪናውን ሲገዛ ለንግድ ነው፣ ይህንን ለህዝብ ትራንስፖርት አገልግሎት ነው አብዛኛው ሰው ፈልጎ የሚገዛው። ና እያንዳንዳቸው ምን ያህል ገቢ ያስገባሉ? እስቲ ሀይሩፋን ዋጋው ከፍ ይላል፣ እሱ ምን ያህል ነው? ዶልፊኑስ፣ ሻርኩስ፣ አባዱላውስ ምን ያህል ይሆናል ገቢያቸው? በእናንተ ማለት ማንም ሰው ሊገዛ ሲመጣ ይህን ያህል በቀን ታገኝበታል የሚባል ነገር ይኖራል? ና እስቲ ያለውን ነገር ጠቅለል አድርገብን ነግረኝ። እኛ ገቢያቸው ይሄን ያህል ነው ማለት አንችልም። እኛ መሸጥ ነው የኛ ስራ። ለምን እንደሚያውሉት ሲጀምር እኛ ያው እንግዲህ፣ ከስንት አንዳንዱ ትራንስፖርት ነው ወይም ለእንደዚህ ነው የምፈልገው ብሎ ያው ያለውን ነገር ሲነግረን፣ ያለውን ነገር ስለ መኪኖቹ ለማስረዳት የምንሞክረው ሞክረው ማለት ነው እንጂ ከገቢ አንጻር እኛ አናቅም። ለትራንስፖርት የሚገዙት ሰዎች ምን ያህል ገቢ እንደሚያገኙበት አታቁም? አይ፣ አናቅም። በግምት ደረጃ ነው የሚሆነው እንደዚህ እንደዚህ ሲል ሆነው እኛ አናቅም። እኛው ምንድነው የኛ ድርሻ መሸጥ ነው። ምን ያህል ያስገቡ ምን ይሁን እሱን አናቅም። በግምት ደረጃ አስትቀምጥ ብትባል እንደ ባለሙያ ማለት እንግዲህ ይላሉ ሲባል ምንሰማ አሁን ከተማ ላይ አምስት መቶም ይላሉ አራት መቶም ይላሉ። እንግዲህ እንደዛው ነው። ወጣ እያሉ ሲሄዱ ደግሞ እንዴት እንደሚያደረጉ አናቅም። የቀንገቢ ነው አዎ፣ እንደዚህ ሲሉ እንሰማለን። ግን የእኛ ድርሻ ያው መሸጥ ነው። አንተ መተ ትገዛለህ። ስለዚህ ለምን ማለት ያው ስለሚለያይ ማለት ነው። ያው ብዙ አናቅም እሺ እነዚህን መኪኖች አሁን ያሳየህንን ሁሉንም ማለት ነው፣ አንድ ገዢ ሲመጣ ሊገዛ ሲያስብ መጀመሪያ ምን ምናቸውን ይ እንደ ግንዛቤ ማለት ነው ማየት ያለበት ነገር ምንድን ነው ብለ ታስባለ? ለማረጋገጥ ማለት ነው አው እንደ ግንዛቤ እንግዲህ እነኚህን መኪና ሲገዛ ያው መኪናው ምናልባት ማለት አራት ማዕዘኖች አሉት እነ ተገጅተዋል ወይ የመጀመሪያ ደረጃ መሪ የዞረ ነው ወይ ቅድም እንደ ነገርኩ ማንዋል ነው አውቶማቲክ ነው የሚለው ማንዋሉ ብዙ ጊዜ ይፈልጋል፣ አውቶማቲኩ አይፈልግም። እነኚህ ነገሮች ማወቅ አለባቸው። የመኪኖቹን ኮንዲሽን ተገልብጧል አልተገለበጠም ወይ መሪ ዞሯል አልዞረም ወይ ግጭት አለው ወይ ቀለም ደርቧል ወይ አልደረበም ወይ የሚለውን ነገር ማወቅ መቻል አለበት፣ አንድ ገዢ ሲመጣ ማለት ነው። እነዛን ነገሮች ደግሞ በደንብ የምታሳዩቸው እናንተ ናቸው። አዎ የምናሳያቸው እኛ ነን። ያው እንግዲህ ማለት ለሚጠይቀን ሁሉ የተቻለንን ያክል እናሳያለን። ገዢዎቹ አብዛኛው አሁን ገዢ ከእኛም በላይ ስለሚያውቅ ያለውን ነገር ግን ለማስረዳት እንሞክራለን እኛ ያለውን ነገር ማለት ነው። ፍቃደኛ ሆነ ስለሰጠን ቃለ መጠየቅ ከልብ እናመሰግናለን። እኔም መታችሁ ስለጠየቃችሁን፣ ስለጎበኛችሁን እኛም ከልብ እናመሰግናለን። ውድ የኢዮሃ ሚዲያ ቤተሰቦቻችን ሁሌም መረጃዎችንና ለማህበረሰቡ ይጠቅማሉ ብለን ያሰብናቸውን ነገሮች የምናደርስበት ኢዮሃ ሚዲያ የተሰኘው የዩቲዩብ ቻናላችን በእናንተ ጥያቄ መሰረት በተለይ በተደጋጋሚ በከተማችንና በሀገራችን የሚገኙ ውድ መኪኖችን አስጎብኝተናችሁ ነበር። እናንተ ደግሞ እስቲ የንግድ መኪኖች ምን ይመስላሉ ዋጋቸው ሀገራችን ላይ የሚለውን ነገር ጠይቁልን ብላችሁ ነበር። እኛም ቃላችንን አከበርንና በዚሁ በመዲናችን አዲስ አበባ ሳር ቤት አካባቢ ሰላም የመኪና መሸጫ ቅጥር ግቢ ውስጥ ተገኘን። ከዛም እንደተመለከታችሁት የተለያዩ በተለይ የትራንስፖርት መኪኖችን የማህበራዊ ትራንስፖርት የሚሰጡ መኪኖችን ጠይቀን ዋጋቸውን፣ አገልግሎት አሰጣጣቸውን አጠቃላይ ምን ይመስላል የሚለውን ነገር ከብዙ በጥቂቱ ዳሰን ወደ እናንተ አድርሰናል። ሁሌም ትኩስ አዳዲስና ወቅታዊ መረጃዎችን ለማግኘት እንዲሁም ጤና ነክ ጉዳዮችን ለመዳሰስና የተለያዩ የመዝናኛ መሰናኛ ተናዶችን ለመከታተል ኢዮሃ ሚዲያ የተሰኘው የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለወቅታዊ ጉዳዮችና፣ ለምርጫችሁ፣ ለፍላጎታችሁ ብለን እንግዲህ ይሄንን መረጃ እንደዚህ አድርሰናል። ከመሰናዶ ጋር እኔ ታሮ ሳለሞ አብሬያችሁ ቆይታ አድርግ ያለው የምትፈልጓቸው ነገሮች ካሉ ጥያቄያችሁን በኮመንት ላይ ማስቀመጥ ትችላላችሁ። ሌሎች እንድንዳስስላችሁ እንድንቃኝላችሁና እናንተም መረጃውን ማግኘት የምትፈልጉትን ነገር ጠይቁን። እኛ እንደዚህ እየተዘዋወርን ወደ እናንተ የምናደርስ ነው የሚሆኑ ኖ በሌላ መሰናዶ እስክንገናኝ ድረስ ሰላም ለውላች።